ዴዝዬ፣ የእኔ ውድ፣ የእኔ ፍቅር አንችኮ አንችኮ ለእኔ ለሕይወቴ ዋስትና ለመኖሬ ቅመም አንችንሽ ዴዝዬ ፍቅር ታገቢኛለሽ? ፍቅር ታገቢኛለሽ? አይሰማም የለ? ፍቅር ታገቢኛለሽ? አሌክስ በጣም ነው የምወድህ። መሲም በጣም ነው የምወዳት። በማርያም እንደው አሌክስ እና መሲ ጋር ያላችሁ በሚካኤል ሁላችሁ ገምፀውን ከፍ አድርገው እግዚአብሔርን አሌክስ አሌክሰን ተቀጥቼ ይልሃለሁ። ዴዝዬ በማርያም ጮክ በል ዴዝዬ። እኔ ስትቀጣ ሰው አልተኛም ነበረ ዴዝዬ የእኔ ፍቅር ትኖር ዋስትናዬ፣ የህይወቴ ቅመም ማጣፈጫ አንችነሽነ ቤዝዬ፣ ካንቺ ውጭ ያሉ ሴቶች ቤዝዬ፣ ካንቺ ውጭ ያሉ ሴቶች ቤዝዬ፣ ካንቺ ውጭ ያሉ ሴቶች ቤዝዬ፣ ካንቺ ውጭ ያሉ ሴቶች በተአምር በተአምር፣ ያክስቴ ልጆች ናቸው የሚመስሉኝ። ያክስቴ ልጆች ናቸው ይመስሉኝ። አንቺ ለእኔ አንቺ ለእኔ ፍቅሬ፣ ፍቅሬ፣ እናቴ፣ ህይወቴነሽ የላ የላ፣ ህይወቴ ነሽ። እንደሱ ቁጭ ብለክ፣ ህይወቴ ነሽ። ቀለበቱን እንዲያርገው፣ ከፍ አድርገው። ህይወቴ ነሽ። ህይወቴነሽ ዴዝዬ ታገብኛለሽ? ጮክ በል ይሄንን ፓርት ጮክ በል። ዴዝዬ ታገብኛለሽ? እዚህ ታገብኛለሽ? ኦ ክበል ሞቼ ነው ዛሬ ዴዚ ጌ ታገብኛለሽ? ዴዚ ታገብኛለሽ? ወይ ብሮ ማለት ዴዚ ጌ ታገብኛለሽ? ዴዚ ታገብኛለሽ? ኦኬ ታንኪ ዩ ዚ ብሮ አንቺ አስር ጊዜ ቡናሽ። አዎ ዴዚ አስር ጊዜ ዴዚ ፍቅሬ፣ ዴዚ ፍቅሬ፣ ዴዚ ፍቅሬ የመጨረሻው መዝገብ

ይኸው ይኸው ማርያምን ሰሞን እራሱ ያውነው አይደ እንዴ ሰሞኑን፣ እንዴ ምንድን ነው የምለው ምገረኝ እሱ ማለህ በ ለምንድን ነው የማለህ ብለው እግዚአብሔርን አርሴ ማትሙት አርሴ ማትሙት፣ ጅንኑ ጋር ነው የደወልኩት። አርሴ ማትሙት፣ ሄሎ። እንደሞድክ እንደማፈቅርህ ታውቃለህ። ላስ ባይ

አይ ግን አሌክስ ግን ይሄ በቃ ጠበቅ ያለ ቅርብዬ ጽፌለት ነው ቀይር ብየው እኮ አም እያልኩ። በሬል ድምፁ አትሰሙትም። ስንቱን እሱን እንትን ድምፅ ለመቅዳት እንዲህ ብሎ ካሜራ ደቅኖ ነበረ። እኔ ፋራኒን ስታይም። አዳሜ ካሜራሽን እንዲያርገሽ አንዴ ብቻ አውራ አባት ያልኩትን ወይስልኝ አንዴ ብቻ አውራ ስለው እሻለኝ አይክ እመቤቴን ድምፁን ሪል ድምፁን ብትሰሙት እዚህ ቲክታክ ላይ በጣም ብዙ ሴቶች እንዲህ ነበር የምትሆኑት። እግዚአብሔር እንኳን እናቴ ትሙት፣ ታውቃለህ፣ ማርያምን ጅንኑን ሳይ ሌሎች ወንዶች በረሮ ነው የምትመስሉኝ፣ አስረግጬ ነው የምነግርህ እና የሁላችሁም ሴቶች መስላችሁ ወንዶች ከምን ይ ኮ ወንዱ ናቸው፣ ወንድ አደለም መሀል ላይ በረረ ነው የምትመስሉኝ እያልኩ ነው። ለምንድነው ያቋረጥኩ? አንችን አቋርጩ ዊን አለው እኔ ጽሑፉልኝ ነው የማዳምጠው። ይቅርታ እንዴት ላቋርጠው? አልከታም አሌክስ ተፈነግዳለህ እንጂ አልከታም። አቋርጠው በአንቺ ጥፋት ያለፈው። እሺ አይ በቃ ታዩ ብለውኛል። ታዩ አጭው ነው ያላ ሆዶ እናቴ ትሙት አሌክ ሳይታይ መብራቱ ከልሎታል። መብራቱን አጥ ድዜ እኔ ምልህን የምትለው አስር ጊዜ አሸንጉሊቷ ወደ እኔ ሳቀች። አንደኛ ቅጣት ትልቅ ደግሞ ብዙ አርጌ ከማልጠቀመት ማርያም፣ ደሳ ያደረጋላቸው ችግር የለውም። በቅጣት በቅጣት እኮ መያዝ ትችላለ። ድምፁን ደውል። እሺ መጀመሪያ አንተ፣ አንቺ ቆይ

ስትመልስ ልጅ ስልክ እየደወለች ነውና፣ ማርያም አንተኔ ባማ በጅንኑ ነው የምፈራው። ችግር የለብኝም ግን ነው አይደለም። ሌላ ቅጣት ቅጣኝ። እሱም ስራ ላይ ከሆነ ሊያነሳ ይችላል።

እወድሻአለው፣ አይ ላቭ ዩ ዴይዚ፣ በላት። እወድሻለሁ፣ እንደሱ አይደለም። እወድሻለሁ፣ አፈቅርሻለሁ በላት። የለ እግዚአብሔርን ጋይ፣ አልቀጣም፣ አልቀጣም፣ አልቀጣም እኮ። ከአነሳ እሞክርለታለሁ፣ ስራ ላይ ነው። ሁለተኛ ሻወር ትገቢያለሽ። ሄሎ ነው። አላነሳም። እሱ ጋር አይደለም። አላነሳም። ይኸው አላነሳም። እኔ አላነሳም። አያነሳም ነው ፎቶን አላሳይም፣ ከአንገት በታች ላሳይም። እንዴ፣ አሳልፌ ለመንጋ አልሰጥም ሰጥም ትቀልዳለህ እንዴ! ሻወር ነው እና ምንድን ነው

ያለው አይኔ ለምሳሌ የጀነኑ ሀመን ነው። በዚህ አይደለም የሚቀጣው በልጅ አስምልሻለሁ። ቀደኛ ነኝ። እሺ ሌላ ቦታ ስልክ ካላነሳ አለኝ እኮ። ታዲያ ምን ላድርግ? ሌላ ቅጣት ቀይርኝ። ፊት ወይ ትልቁን አንበሳ በጣም በጣም ወድ ደሞ አላስገባማ ቀይርልኝ አሌክስ፣ ወይ በማርያም አሁን በዚህ በተናገርኩት በዚህ በተናገርኩት። አውቃለሁ እሱ አራዳ መሆኑ እኮ ነው። እንደሱን አይነት ዘጠኝ ሸጬ ምገባ እንደሆን አላወቀም። ሄዳችሁ መሲ መሲ በሉት እግዚአብሔርን ካልተቀጣ አሌክስ። አሁን ወጥቼ ብሎክ ነው ማረጉ። ከዛ እድሜ ልኩን ከኔ ጋር አይጫወትም እሱ እኔ ደዊ ጅንኑ ጋር ደዊ ብሎኝ ነፍሴን አስወጥቶኝ ደውዬ ጅንኑን ነው እንትን ያስባልኩትኝ። አዎ፣ ከዛ ብሎ ካረገዋለሁ ብሎ ካረገዋለሁ ብሎክ ነው ማረገው ካረገሻለሁ ያለው። እኔ እኔም ብሎክ የማረጉ ስላችሁ ኖ ኔትወርክ አውቆ ነው እንትን፣ የመጨረሻችን ናት ብሎክ አረግሻለሁ ነው ያለኝ። ከዛ እኔ እግዚአብሔርን ጅኑኑ ጋር ደወልኩለት። ማኑ ስሙ ሴቭ ያረኩት ብዬ አሳየኋችሁ አይደለ? ተቀጣውለት አልፍ አታውም ኖ ብሎክ ነው የማደርገው። እግዚአብሔር ነው ሚስቱ ደውላ ነው ተደውሎ፣ አይደለም አልምረውም አልምረውም። እሱ ቅድም ማረኛ ተዘጋ መሰለኝ። ውዴ ይሄኛውም ስትል ነበረ። እዛች ቅንቅናም ቤት ገብታ ማለት ነው ያው ታንቃሽ ትሞቻለሽ እንጂ እንዳንቺ ዝርክርክ ይሄ ትህትሙ ከየፍ ይሄ በየጃዛ ቤቱ ተዘብዝፎ የሚል መሳለች እንደ ጅንኑ ፎቶ አንቺ የምታገኘው አንቺ ልክስክስ በውስጥ በነገራችን ላይ ጽፌልሻ ደግሞ ምናለች ገብታ ገዝት ላይ እኔ እኮ ጅንኑን እኮ አውቀዋለሁ። ጅንኑ ማለት እኮ ብላ በ በህይወት ውስጥ የሌለ ሰው ስም ጠቅሳ ስትናገር ነበር። ልክ እንደምታውቀው ማለት ነው። ልክ በቃ እርግጠኛ ሆና ማለት ነው። የጀነኑን ፎቶ አመጣልሻለሁኝ በነገራችን ላይ የጀነኑ ፎቶ አመጣልሻለሁኝ። የኔ ተህት ሙቀየፍ ይሄ በእንትን ይሄ በቪዚት ቪዛ ምናምን አምጥተሽ ምትዘፈዝሽ ጎረምሳ መሰለሽ እንዴ? ይዝ ብለሽ በየቦታው ፎቶ የምታገኘው ልክ ለግስክስ ራሱን የጠበቀ ጽድት ያለው ወንድ ነው። ታ ወንድ ታውቂያለሽ? ቅንቅና ቆይ ላሰማችሁ ምን እንደሚሉ ማለት ቴንክ ዩ መቲ አይመስልኝም ቆይ ላሰማችሁ ስሙ የቲክቶክ ስሙ ማን ነው? ትባላለች እሷ ጅንኑ የምትለው ዋኖ ፊኖ፣ ጅንኑ ማለት ዋኖ ፊኖ ነው ትላታለች። ቅንቅና ሙጀሊያም ቆይለ ለሄሎ ራሶችን ልጅ ልላክላት ሄሎ አሳብሽን ይሁን

የኔ ፎቶ ጀግንነት ያ ነው። ፎቶውን አድርጊና፣ አንቺ ቅንቅናም፣ የወርቅ ቤቷ ባለቤት ፎቶች ወርቅ ቤት ተቀጥረሽ የምትሰሪው አንቺ ግም፣ ዘልዛላ፣ ሸርሙጣ ፎቶውን አድርጊና፣ አንቺ ተናገሪ አንቺ፣ እናትሽ ወልዳሻለች። እና ዋናው ፊት ነው። እንደድድድድድድድድ ይላሉ። ልክ እንደምታውቂኝ እኔ፣ በነገራችን ላይ ተራ ሴቶችን አላውቅም። ውሎዬን አካባቢዬን፣ ሰፈሬን የት እንደምውል የት እንደማድር ምን አይነት ስራ ይህ ዝም ይሄ የማንንም ይሄ የአስር ብር የሶስት ብር መጠጥ እየጠጣሁ ላይቭ ላይ ምግማማ መሸረማ ሞት አይደለሁም። ባይ ዘ ወይ ተግባባል እና ደግሞ ወንድ የሆነ ወንድ እናታችሁ፣ ወልዳችኋለች የኔም ፎቶ አድርጎና ዱባይ ላይ ወንድ የሆናችሁ ስ አንቺ እናትሽ ወልዳሽ ትላንትና ህጓን ስለምታውቂያት በስሜ እንኳን አይደለም፣ ብርጅስቶን እያልሽ ነው የጠራሽኝ። በቀጥያ ስሜ ወንድ ኮንሽ፣ ስሜን እየጠራሽ ፎቶዬን አድርገሽ ተናገሪ። ወንድ ኮንሽ አልኩሽ እኮ ወንድ ኮንሽ፣ እናትሽ ወልዳሻለች። እናትሽ እኮ አልኩሽ እናትሽ ወልዳሻለች። እናትሽ አልኩሽ እናትሽ ወልዳሻለች። አልኩሽ እናትሽ ወልዳሻለች

እና ማለት ነው እኔ የዱባይ ላይ አንቺ ቅንቅናም እንዳንቺ ማንም ላይቭ ላይ እየመጣ የሚያገላብጠኝ ጅንኑ እኔ ነኝ። ችግር አለው እንዴ? መልሱለት መልሱለት ነው አሁን እኔ እኮ እዚህ እንኳን ድምፁን ሰምታችሁታል። በራሱ አካውንት ድምፁን ሰምታችሁታል ምናምን ኦኬ እና ወንድ የሆናችሁ ደግሞ አንዲት እንትና ጸዲናት ምናምን እንደ ፖስት አርጋታለች። እና የሆነ አፏ ራሱ ገመዳ እንቺና ጉቺ ናችሁ የሚቲማችሁኝ። አንቺና ጉቺ በጣም ነው እዚህ ቲክታክ ላይ የሚቲማችሁኝ። እናንተ ቁጭ ብሎ ማዳመጥ ደስ ይለኛል እኔ ቻርጃ ነው የሚኖረው። እስቲ ወንድ ከሆነች ሜሲ ብርጅስቶር ስሜን እኮ አይጠሯትም ስም መጥራት ወንጀል እንደሆነ ስለሚያውቋት ማለት ነው። ሜሲ ብሪጅስቶን፣ ሜሲ ብሪጅስቶን መጣ ስቴነ ቻርጃ ሎኬሽን ይልክ አለው። አርፎ ስራሽን ስሪ ቅርሻታ ተላለች ጌታ